በጣም እየተጠየፈች ነው ያለችው። በጣም እንደምታስ ነው እንግዲህ በጣም እንግዲህ፣ አንዳንድ ሴቶችም አሉ ቢያንስ ተረክረክ ከሚሉ። ግን እንደ ሀበሻ ጽድት ያለ ነገር የለም፣ በነገራችን ላይ ማለት ነው። እና እነሱን እናውቃቸዋለን መቼም አይደል? የጽዳታቸውን ነገር እናውቃለን እንደዚህ ማጣጣል ራሷ ጽድት ብትል ጥሩ ነው መጀመሪያ እንደዚህ እኛን ከማጣጣሏ በፊት ማለት ነው። እና እንግዲህ እንዳያችኋቸው ነው ሁላችሁም የመዳም ገሞች በየላችሁበት እንግዲህ ሰሞኑን አላህ ይጠብቃችሁ። በዚህ ሳምንት ውስጥ ሳውዲ አረቢያ ህገወጥ 25000 ህገወጥ የተያዘው ማለት ነው። ይህን ሳምንት የአረብ ከተገደለ ወደ 25000 በሳምንት ውስጥ ስደተኞች በህገወጥ ተይዘዋል ማለት ነው እና ሁላችሁም ራሳችሁን ጠብቁ ሁላችሁም ማለት ነው። እስር ቤት ከገባችሁ አላማችሁ ስለሚሰናከል ራሳችሁን ጠብቁ። እና አንድ ፈረንጅ እዛ አዲስ አበባ ገብቶ ነው ይሁት። እስኪ ላሳያችሁ ቁራሌው እያለ ነው፣ እንዳያችሁት ነው ቁራሌው ይላል። እየለቀመ ነው፣ ልዋጭ ነው በቃ በልብስ እየለወጠ ነው ቁራሌውን፣ ይሄን ሀይላንዱን ማለት ነው፣ ይሄን እየለወጠ ነው ያለው እና እንግዲህ እስኪ ኑ ቶሎ፣ እኛም እናንተን የሆነ ሰዓት ይሰደዳሉ እነሱም ተብሏል። ሰምታችኋላ? አለ ይሄን ትንቢት በዚህ መኑ። እነሱም ድሃ ሆነው ወደ ሀገራችን መተው ወደኛ ይቀጠራሉ ተብሏል። ትንቢት ነው፣ የሻው ስንጅብሬል ነው። እና ያንን አንዳንድም ድህነት እየገባባቸው ነው። ወቁ እያችሁ፣ እስኪ አንዳንዱ እንደፊቱ ናቸው አይደሉም እኮ ሳውዲ ላይም እኮ ድህነት እየገባ ነው። የምሬ ነው። ሀብታሞችም እኮ እንደ ፊቱ አይደለም። አሁን እየሳሱ ነው ምግብ ፊት አሁን ሩዝ ምናምን የተራረፈውን ይጥሉ ነበር። አሁን እያሰደሩ እያሞቁ እየበሉ እኮ ነው። እና ድህነት እየገባ ነው። ወደ ሀገራችንም አንዳንድ እየመጡ ነው። ኑ ቶሎ እንቀበላችኋለን። ሽንት ቤት አጸድተዋል። እንደዚህ መስታወት ግድግዳይቱን እንደ መስታወት እንደምትሆን ድረስ አስወልለዋል። በራሳቸውን አይደርስም ብለዋል እንግዲህ በልጆቻቸው ይደርሳል ማለት ነው። አረን በልጆቻቸው ደርሶ ይህን ነገር ማየት ያብቃን። በተለይ አንዳንድ አረመኔ እንደዚህ የሚያንገላቱ አሉና እነሱም ወደ ሀገራችን መጥተው እጣፈንታቸውን ይዩ። በልጆቻቸው ይደርሳል። ኢትዮጵያውያንን አገላተዋል፣ እንደዛ አንገላተው የማይደርስ መስሏቸው እንደሆነ ከምላሴ ጸጉር ትነቀል የምሪ ነው። ይደርሳል። እና እንግዲህ እናንተም ሰራ ሰራ ሰራ አድርጋችሁ ወደ ሀገራችሁ መጣችሁ፣ ንግድ ንግዳችሁን ክፈቱ። ከከፋታችሁ በኋላ ቤታችሁን ታበጀጁታላችሁ። አሁን አብዛኞቻችሁ የመዳም ቅመሞች የምትሳሳቱት ስህተት፣ ትልቅ ስህተት ማለት ነው። ከሰማችሁኝ ስሙኝ፣ የምሪ ነው። ግን እናንተ ከዚህ በላይ አታልፉትም። ከሚጀም በቃ ሁለት ደቂቃ እንደ ደቂቃ ካያችሁ እስክሎር ታደርጉታላችሁ። ከምታሳልፉት ቤተሰቡን ጥሩ ነው። እና ወዲያው እንደመጣችሁ ቤት እምታበጃችሁ ሰዎች ግን ጤነኛ ናችሁ? ልጆች የምሬ ነው። አብዛኞቻችሁ ገንዘባችሁን ትይዙ ትይዙና እስከ 6 እስከ 700 ሺህ ብር ትይዙና ከመጣችሁ በኋላ ፍሪጅ፣ ላውንደሪ፣ ምናምን ምናምን ትገዙ። ልጆች ግን አስቡበት፣ እንጂ ለምን እንደዚያ ነገር አታብዙ። ኢትዮጵያ ላይ አንድ የሚሰራ ነገር ፍሪጅ ብቻ ነው። ላውንደሪ የማያስፈልጋችሁ ምን ይንገራችሁ ላውንደሪ እስከዚህም አይደለም። በተለይ ገጠር ላላችሁ፣ እነዚህ ታላላቅ ከተማዎች ላላላችሁ፣ ታናናሽ ከተማዎች ላላችሁ ቀስ እያላችሁ ነው የምትገዙት። ይሄን ነገር እየሰራችሁ ነው የምትገዙት። አሁን ላይ የሚያስፈልጋችሁ ፍሪጅ ብቻ ነው። ከዚህ በላይ በቃ ምንም አያስፈልጋችሁ። ግን ኋላ ፍሪጅ ላውንደሪ ምናምን ምናምን ትገዙና ስቶቭ ምናምን በቃ ታበዙትና ከዛ በኋላ በወር በወር ቤት ኪራይ ነው የሚሆንባችሁ። ክፋዩ ክፍያው በእናት እያየሁ ነው እኔ ንገራችሁ። እስቶብና ምጣር ብቻ ነው የምትጠቀሙ ፍሪጅ ምናምን የለም፣ አንጠቀምም። ግን በወር የምንከፍለው ክፍያ ስንት መሰላችሁ? እስከ 2000 ምን ከፍልበታል እስከ 2500 በወር ማለት ነው። ያንን ደግሞ ካልነገዳችሁስ ምንድነው የሚሆነው? ያንን ከፊት ይዛቸው የመጣችሁ ብር ከላው ላይ ከናት ከናቱ ትከፍሉት ትከፍሉትና፣ እና ከዛ በኋላ ለቅሱ ታለቅሳላችሁ። ከዛ በኋላ ወደ ውጭ መልሳችሁ ትሰደዳላችሁ ማለት ነው። በቃ አስቡበት። ይሄን ይሄን አስቡበት፣ የምታበዙ በጣም ካቅም በላይ የምትገዙ ልጆች ማለት ነው። ይሄ ነገር እናቴም ትነግራችኋለች፣ በሰፊ ትነግራችኋለች፣ ምን ያክል እንደምታወጣ እና ቤታችሁን አንድ አርጉምለው ነገር ጅብሰም ታረጋላችሁ፣ አለቀ። ጅብሰም ታረጋችሁ፣ በቂ ብቻ። ከዚህ በላይ እቃም አሁን እስከ 500 እስከ 600 ሺህ መግዛት አያስፈልግም። እስከ 50 ሺህ እቃ ብዙ ይገዛል፣ 50 ሺህ ብር ማለት ነው። እንደዚህም ታሌላችሁ። አረባያን መጅልስም አያስፈልግም። ፍራሻችሁን ትገዛላችሁ፣ እንደ አረባ ያ መጅልስ ልብስ ታሰፉትላታላችሁ፣ አለቀ። ያንን በጣም ብዙ ጊዜ አይቀመጥበትም እኮ ያ ነገር። ቀስ እያላችሁ እየሰራችሁ ሀገራችሁ ላይ ትንትሉበታላችሁ። እናንተ ግን ማድረግ ያለባችሁ ታርጌት ነገር በቃ የምታስቡበት ነገር ከ600 ሺህ ድረስ ብር ይዛችሁ ነው አገራችሁ ላይ ማለት እስከ 600 ቢያንስ እስከ 800 እስከ አንድ ነጥብ ቢሆን አይከፋም። እስኩን ነገር ይዛችሁ ነው ከዛ በላይ ቢሆን አይከፋም ግን እርሚያችሁ ይሄዳል በሚለው ነው እንጂ እስከዛ እስከ 800 ሺህ እስከ 900 ሺህ ይዛችሁ ምክንያቱም ከፍ ያለ ሱቅ ትከፍቱና ከዛ በኋላ በደንብ ነው የሚያተርፋችሁ በደንብ ከፍ ሲል ማለት ነው ዝቅ ሲል ታናሽ ሱቅ ተሆነች በዛው በልኩ አድርጋችሁ የሚያተርፋችሁ ማለት ነው። እንደውም ካናት ካናቱ ልትሉ ትችላላችሁ። ሱካሩን እነዚህ ሩዝ መኮረኒ ምናምን አሁን አገዙም ከሱቃችሁ እያላችሁ ያን ያንን እያሰባችሁበት መሆን ያለበት እና ቀጣይ ቪዲዮ እሰራላችኋለኝ በደንብ ማለት ነው። እንዳይበዛባችሁ አጠር እያደረኩ ቢያንስም እንደቃ በቂ ነው። እስከዛ ድረስ ግን ሼር እያደረጋችሁልኝ ስለምታበረታትኝ ሁሉ አመሰግናለሁ። 24ሺ ሰብስክራይብ ገብቻለሁኝ። ይህን ፋጥማ ወሎቲቭ በደንብ አበረታቱን ማለት ነው። ምክንያቱም ወሎዬ ነን። ብዙ ነገር ሲሸግራችሁም ኋላ የሆነ ነገር በሰው ላይ ሆኖ እንትና ችግር አያጣም። በዛ ሰዓት እዚህ መታችሁ እኔ ጋር ቀርባችሁ ምንረዳዳውን እንረዳዳለን ማለት ነው። እስከዛው ድረስ አመሰግናለሁ። ክበሩልኝ። መልካም ስራ፣ መልካም ጊዜ ይሁንላችሁ። ወደ ሀገራችሁ ገብታችሁ ደግሞ የእረፍት እንጀራ የሚሰጣችሁ ይሆን። አመሰግናለሁ።